ታላቁ የኢትዮጵያ ሕዳሴ ግድብ ፕሮጀክት ሀገራዊ ኃላፊነትን የመወጣት ቁርጠኝነት በራስ ጥረት የመልማት ትልም የዜጎች ተሳትፎና ሀገራዊ ሕብረት የታየበት ነው። የሕዳሴ ግድብን ለማልማት ኢትዮጵያውያን እጅ ለእጅ ተያይዘው በቃል ኪዳን የተነሱበትና ለሀገር እድገት በቁርጠኝነት የሚሰራ የለውጥ አመራር የመጣበት ታሪካዊ እለት ነው። መጋቢት 24 ግድቡ በተለያዩ ወቅቶች የተደቀኑበት ፈተናዎችን በመፍታት ረገድ የለውጡ መንግስት ያሳየውን ቁርጠኝነትና አመራር ሰጭነት ፕሮጀክቱ ከግብ እንዲደርስ ማድረጉን የጅማ ከተማ ነዋሪዎች ይገልጻሉ። መጋቢት 24 ህዳሴ ግድብ ዶክተር አብይ ከመጡ በኋላ በጣም ትልቅ ለውጥ አለው። እኛም በሴቶች በኩል ቦንድ በማስገዛት የተለያየ ድጋፍ በማድረግ በሞባይልም እንትን በመላክ በመቁረጥ ማለት ነው ልዩ ድጋፍ ህዝቡም እያደረገ ነው። እንደ ጅማ ከተማ ዶክተር አብይ ደግሞ ለየት ያለ ለውጥ በጅማ በሀገራችንም እንደ ኢትዮጵያም የተለየ ለውጥ እያሳዩ ስለሆነ በጣም ደስ ብሎናል። በበኩላችን ትልቅ ለውጥ እያየን ነው። ቀደምት የነበሩት አመራሮቻችን ባለው ተጨባጭ ሁኔታ እየተሰራ ነው በማለት ባለበት ቦታ ቆሞ የነበረውን ህዳሴ ግድብ ዛሬ ልጃችን ዶክተር አብይ ከዚህ ከኛ ማጸን ወጥቶ ዛሬ ታሪክ ሰርቷል። የተሰራውን ተብሎ ለህዝብ ሲነገርና ሲወደስ የነበረውን ዛሬ በተጨባጭ ስራውን አጠናቆ ለህዝብ ይፋ አድርጎ ማንኛውም ግለሰብ በፈለገበት ሰዓትና በፈለገበት ጊዜ ሄዶ ፕሮጀክቱን እንዲጎበኝ እና እውነታውንም በተጨባጭ ሄዶ እንዲያይ ያደረገ ስለሆነ ብዙ ለውጥ ያየን ያለ ነው። በሀገራዊ ሁኔታ በጣም ብዙ ስራዎች የተሰሩ ነው። ሕዳሴ ግድቡን ጨምሮ በጣም ብዙ ሀገራዊ ጉዳዮች የተሰሩ ነው። እንዲሁም ከጎረቤት ሀገሮች ጋር ያለው ዲፕሎማሲም በጣም ባሪፍ ሁኔታ ላይ ነው ያለው እና በጣም ብዙ የሚያስደስቱና የሚያበረታቱ ስራዎች ነው የተሰሩ ያሉት እኛም ደግሞ እንደ ወጣት ከጠቅላይ ሚኒስተራችን ጎን ነን እያለን በተለይ የመጋቢት 24ቱን ሀገራዊ አንድነታችንን ያወጅንበት ቀን በመሆኑ እንደ ጅማ ወጣት ሁላችንም ከጠቅላይ ሚኒስትራችን ጎን መሆናችንን የምንገልጽበት ቀን ነው። እናት ከመቀነቷ ፈታ፣ የቀን ሰራተኛው ከእለት ጉርሱ ቀንሶ፣ መንግስት ሰራተኛው፣ ነጋዴ፣ ሁሉም አዋጥቶ እዚህ ያደረሰውን ታላቁ የሕዳሴ ግድብ ፕሮጀክት እስከ መጨረሻው ሪቫን ቆረጣ ድረስ ዳግም ሀገራዊ ኃላፊነትን በመወጣት ለሕዳሴውም ሆነ ለታላላቅ ሀገራዊ ፕሮጀክቶች ከግብ መድረስ እንደሚተጉ ነው ነዋሪዎች የገለጹት። ሙሉ የኢትዮጵያ ሕዝብ ይሄ የእሱ ንብረት ነው። የእሱ ንብረት ብቻ ሳይሆን ለዓለም ታሪክ የተሰራበት ይፈርሳል፣ ይወድማል፣ አይዘልቅም የተባለውን መዝለቅ ምን እንደሆነ ያሳየበት ግድብ ነውና ለራሱ ሲል ለስሙ ሲል ኢትዮጵያዊነት ማለት ምን ማለት እንደሆነ ያውቃልና ታሪክ አባይ ማለት አባይ ሲጠራ ኢትዮጵያዊ ነው የምትጠራና ይሄንን በመረዳት ከመንግስት ጎን ቆሞ የደረሰንበትን አሁን ኦልሬዲ ጨርሰናል። ሪቫን ለመቁረጥ ደርሰናል እና ያለንን አድርገን ከጎኑ ቆመን ሪቫናችንን በጋራ ንቁረጥ ለማለት ትወዳለሁ ኛ በምንችለው አቅም እንደወጣት በገንዘብም ይሁን በጉልበት በምንችለው አቅም በእውቀትም በተለያየ መንገድ በተለይ አሁን ደግሞ ለመጨረስ በጣም በትንሽ ነው ቀረን። እንግዲህ መጨረሻውን ደግሞ ማሳመር አለብን እንደወጣት ማለት ነው። ከኛም የሚፈለገውን ነገር በገንዘብም ይሁን በምንም ነገር ከጠቅላይ ሚኒስትራችን ጎነ በመሆን ማድረግ ምንችለውን ነገር መስራት አለብን ነው የምለው። አሁንም ህብረተሰቡን፣ እኛም በበኩላችን በቻልነው አቅም ሴቶችንም እያሳተፍን ህብረተሰቡንም እያስረዳን ያየውን ለውጡንም እያየ የተለየ ድጋፍ ማድረግ አለበት ብዬ ገልጻለሁ። ለኢትዮጵያ ልዕልና መሰረት የሆነው ታላቁ የኢትዮጵያ ሕዳሴ ግድብ ፕሮጀክት ከጅምሩ በብዙ ፈተናዎች የታጠረ መሆኑን ያስታወሱት በጅማ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የውሃ ምህንድስና መምህርና ተመራማሪ ረዳት ፕሮፌሰር ኢንጂነር ማሙዬ ቡሴር ሱፍ ጠቅላይ ሚኒስትር አብይ አሕመድ ወደ ስልጣን ከመጡ በኋላ በሕዳሴው ግድብ ፕሮጀክት ላይ የተደቀኑ አፈጻጸም ችግሮችን ለመፍታት የሄዱበት ርቀትን ያነሳሉ። መጋቢት 24 2003 ዓ ም የግድቡ ግንባታ የተጀመረበት ከመሆኑ ጋር ተዳምሮ የጥምጥሞቹን ታሪካዊ እንደሚያደርገው ነው ረዳት ፕሮፌሰር ማሙዬ ቡሴሬ ሱፍ የገለጹት። ይህ የለውጡ አመራር በመጋቢት 24 ወደ ስልጣን ሲመጣ የመጋቢት 24ቱን የ2003ቱን ያስታውሰናል። እውነትም ደግሞ ይሄን በትክክለኛ ግጥምጥሞሹን እጅግ የሚደነቅ የሚያደርገው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ቢሮ ከመጡ በኋላ የመጀመሪያ ስራቸውን የሕዳሴ ግድብ ማድረጋቸው ነው። ስለዚህ የሕዳሴ ግድብ ላይ የወሰዱት እርምጃ እጅግ እጅግ በአመርቂ በጣም ሳይንሳዊ እና የኮንስትራክሽን ስራዎችን የማስተዳደር እና የመምራት አቅምን የሚያሳይ ነው። በተጨባጭ ዛሬ ላይ ያየነው ውጤት ሕዳሴው ግድብ 100% መጠናቀቅ ደረጃ ላይ እየደረሰበት ነው። በጥራትም በውጤታማነትም ተርባይኖቻችን በአሁኑ ሰዓት ኤሌክትሪክ እያመነጩ ነው። ይሄ ኤሌክትሪክ የሚመነጨው ኢነርጂ ደግሞ ከግሪድ ጋር ተያይዟል። ስለዚህ ሕዝባችን የሕዳሴውን ግድብ እየተጠቀመው ነው። ዛሬ ላይ እየተጠቀምነው ነው። ምክንያቱም ኦልሬዲ ኮኔክትድ ስለሆነ የተጠቀምነው ነውና። ግጥምጥሞሹ እጅግ የሚደንቅ ነው። በጣም ደስ የሚለው ግን ግጥምጥሞሹ በውጤታማነት የተረጋገጠ መሆኑ ነው። የሕዳሴ ግድብ ፕሮጀክት የተወጠነበትና የለውጥ ጉዞ የተጀመረበት መጋቢት 24 የታሪክ ግጥምጥሞሽ በኢትዮጵያ ጅምር ስራዎች ከግብ ማድረስና የህዝቦች መተባበር ለውጥ ለማምጣት ያለውን አቅም የሚጠቁም መሆኑን የተገለጸው